ሰላም ሰላም! ውድና የተከበራችሁ አድማጮች ተመልካቾች፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ትርፍ ዘለል በየትኛው ዓለም ክልል ያላችሁ ትውልድ ኢትዮጵያውያን እና ኤርትራውያን ሰላም ሰላም ብያለው። እያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ለምታበረታችሁ ሁሉ እንግዲህ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ። እንዲሁም የኦሮሞ ተወላጅ ልጆች የሆናችሁ ዋለ በዓላችሁ አደረሳችሁ ልጆችዬ። በመቀጠል ደግሞ እንግዲህ ቪዲዮውን ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱ ክርስቲያን እህት ወንድሞቼ፣ ደግሞ እንኳን አደረሳችሁ አደረሰን ለዚህ የጾም እንግዲህ የሰላም፣ የፍቅር፣ የአንድነት ያደርግልን ያደርግላችሁ። ዛሬ ሀብላ ተጀምራለች እንግዲህ እግዚአብሔር ይመስገን። ዳኛ ለም እንግዲህ ፍጻሜውን ያሳምረው ለሀገራችን ሰላምና ፍቅሩን የላክልን እያልኩኝ ወደ ተለመደው ቪዲዮ አልፋለሁ ማለት ነው። ያው እንግዲህ አያልቅበት እንግዲህ አያልቅበት ብያቸዋለሁ። የእነሱ ድራማው መቼም አያልቅምና አያልቅበት ነው ድራማ እያላቸው የመጣሁት እንደዚሁም ሩታ ያስተላላፈች ሆ ያልክታላት እውነት ለመናገር ነበር። እንደውም እኔ በእሷ ቦታ ብሆን ብዬ እንጃ፣ ምን አይነት ስሜት እንደሚሰማ በጣም ከባድ ነውና አንዳንዴ ሴት ልጅ ሁናችሁ ቢያንስ እስከዚህን ድረስ ክብርን ዝቅ ባይደረ እና፣ አንዳንዴ ሩታ እንደሆኑ ትግስተኛ ናት ብዬ ነው የማስበው። ምን አለ መሰላችሁ እስከዚህን ድረስ ሴት ልጅ እስከዚህን ድረስ ክብሯን እንዲህ ዝቅ እስከ ማድረግ ድረስ፣ በእውነት ነው ምላችሁ። እንዴ ሄርሜላ፣ ለምን እያሰብሽ ነው? አንዳንዴ እኮ እንደ ሰው ስናስብ በጣም አጸያፊ ስራ እየሰራሽ እንደሆን ግን ገብቶሻል እህቴ ደግሞ መጨረሻ ጥቅልል ብለሽ ከእሱ ጋር መኖር ጀምራለሁ። ምክንያት ወደ ብስማ ያስጠላለች ማርያምን። ስለዚህ አብረሽ እውነት ለመናገር ደንግጧል። እሳ ደግሞ እንግዲህ ምን አለ መሰላችሁ፣ የሰው ልጅ በቀስ በቀስታ ነው ፍቅሬ፣ ማሬ፣ ውዴ፣ ያጎቴ ልጅ ምናምን እየተባለው ወደ ፍቅር የሚጀመረውና አብርሽ እንግዲህ ቻለው እውነት ለመናገር ግን ተልኮ አላት ብዬ ነው የማስበው እንጂ አንድ ባለትዳር ወንድ እን ባለትዳር ወንድ እንደዚህ አልጠለጠለም እንዴ! ለምን እንጠለጠላለሁ? እንደማንኛውም ሰው ሰላምታ መስጣት እችላለሁ፣ እንደማንም ሰው ሲስተር ኤንድ ብራዘር ሌላው ይችላል። ከዛ በተረፈ ግን እንደዚህ ምን አንጠለጠለኝ እንዴ! ምንድን ነው ግን እንደዚህ? እኔ የሚመስለኝ ተልኮ እንዳላት ነው የሚመስለኝ ማለት ነውና የተልኮ ይመስለያል። ይቅርታ አድርጉልኝ። ግን እንደው መድኃኔዓለም ኃጢአተኛ እኔን ኃጢአቴን ይቅር በለኝ እንጂ እንግዲ እንዴት ነው ስታስቡት? አሁን እናንተ አንድ ትዳር ያለው ወንድ ጋር እንዴት ነው እንደዚህ የሚንጠለጠለው ሰው? ያለ አንድ ምክንያት ማለት ነው። ስለዚህ እባክሽን እህቴ የምለምንሽ፣ እኛ ተመልካቾቹ ጥሩ እያረግሽ አይደለም። አንደኛ ትዳርና ትዳር እያበዳበሽ ነው ሁለተኛ የሰውን ሕይወት ማበላሸት ሲቀጥል፣ እች ልጅ እርጉዝ ናት። እሷ ያልፈለገሽውን አልፈልግሽም ከሕይወት ውጭ ሊብላሽ የለ እንደ ምን ችግር አለው ብትወጪ አንቺ እና ወይስ ሌላ ነገር አለ እኛ የማናውቀው ማለት ነው። የሰው አይነት እስከዚህን ድረስ ተመልካች ለምታበረታት ምን ለምትሉኝ? እሺ። ዝም ብለን አሁን ለምሳሌ አንድ ሰው በርች አብረሽ ጋር እንድታገኙ ምናምን ብልሽ በቃ ያን አበረታታሽ ማለት ነው። ሰው ዝረብ ስለሆነ እግዚአብሔር ይቀር ባልሽ፣ ብቻ እህቴ በእውነት እና እንደዚህ ያለ ነገር ባታደርጊ መልካም ነው። እንደኔ ማለት ነው ይሄ አስነዋሪና አጸያፊ ስራ ነው እየሰራሽ ያለ እህቴ። ስለዚህ ቤተሰብም ሁሉ ተቆጥተዋል፣ ተበሳጭተዋል። የሰው ትዳር ከምትበጠብች የራሽን ህይወት መምራት ወንድ ልጅ እኮ ኢትዮጵያ አብርሽ ብቻ አይደለም ኮዲ መልቷል ዲ ወንድ እንደውም አብርሽ ዛሬ ሙቪ እሪም ምኑ ነው እንትን እያረገ ማለት ነው እናቱን ፕራንክ እያደረገ አርግዝ አስረግዞ ሊጠፋ ነው ብላ እናት እያለቀሰች እንዶ አጽጌ ጋር ሆኖ ማለት ነው የዘንድሮ ሴቶች ተበላሽተዋል ያውቀው ለማስረገዝ ነው የሚሞክሩት እያለ ራሱ እስከዚህ ሁሉ በአንድ በቱ ራሱ ከሆነ ወንዶች እንኳን ታዘቡን ማለት ነውና ባክሽ ባክሽ በእውነቱ በአንዳንድ ሴት ሁሉም ሴት ጥቅልል ተብሎ ሴት እየተባለ አንጠራ ባክሽ የኔ ውድ እኛ እንለምንሽ ኧረ ወደዛ ስማ አጸያፊ ነው እህቴ ምን ያደርግልሻል እንዴ ምን አባቱ ያደርግልሻል? ምን ወንድ አልጠፋም እኮ ወንድ ሞልቷል ባልና ኩንፋን አይጠፋም። ስለዚህ ቢታዩ መልካም ነው፣ እነሱም ደግሞ ህይወታቸውን ቢመሰርቱ ነው የምለው እንደኔ። እና በተረፈ ይሄን ይመስላል እንግዲህ። ቪዲዮ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አበረታቱ። ለምታበረታቱ ሁሉ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ቸር ያቆየን። እናንተም እስከዛው ሰብስክራይብ እያረጋችሁ ቆይ ውዶች። በተረፈ ወዳችኋለሁ። አይ ላቭ ዩ። ባይ ባይ። እንዲሁም የሀገራችሁን ኢትዮጵያ ናት። እንደዚህ ሆነ አምራ ያል ማለት ነው። አዲስ አበባ ውስጥ ነው በነገራችን ላይ። አያምርም መንገዱ እናንተ? ነው እንዴት አባቱ እንዳማረ ሰው የለባትም እንጂ ሀገሪቱ ግን የላትም ሰው